በአሜሪካ ሰማይ ላይ የታዩት በራሪዎች ትረምፕ ተደናግጠዋል። ከአሜሪካ እስከ ሳውዲ አረቢያ ያስገረመው የዩክሬን አስገራሚው የስምምነት ሰነድ። በአሜሪካ ሰማይ የታዩት በራሪዎች ብዙዎችን አስደንግጠዋል። በተደጋጋሚ የግድያ ሙከራ በተደረገባቸው የትረምፕ መኖሪያ ቤት አቅራቢያ ነበር እነዚህ በራሪዎች የታዩት። በዚህ በኩል ደግሞ ዩክሬን የአሜሪካ ዲፕሎማቶችን ሳይቀር ያስገረመ የስምምነት ሰነድ ይዛ ብቅ ብላለች። ለመሆኑ በአሜሪካ ሰማያውም በትራምፕ መኖሪያ ቤት አቅራቢያ እነዚህ በራሪዎች እንዴት ሊታዩ ቻሉ? የአሜሪካስ እርምጃ ምን ነበር? ዩክሬን ያዘጋጀችው የስምምነት ሰነድ ምን አይነት ነው? በትንታኔ እንመለከተዋለን። ውድ የሁሉ ዴይሊ ቤተሰቦቻችን እስከ ፕሮግራማችን ፍጻሜ አብራችሁን እንድቆዩ በመጋበዝ ቤተሰቡን ይወዳጁ እያልን ወደ መረጃው እናሸጋግራችሁ። በአሜሪካ ሰማይ ከቅርብ ጊዜ ወዲህ በተደጋጋሚ አዳዲስ ነገሮች መታየታቸው የተለመደ ሆኗል። እንደሚታወሰው በቅርቡ እጅግ በርካታ ባለቤታቸው ያልታወቁ ድሮኖች ታይተው ነበር። አሁን ደግሞ የአሜሪካ አየር ኃይል በትራምፕ መኖሪያ አቅራቢያ ሲበሩ የነበሩ ሁለት ሄሊኮፕተሮች እንዲመለሱ ማድረጉን አስታውቋል። የፌዴራል ባለሥልጣናት ትራምፕ በመኖሪያቸው በሚኖርበት ወቅት ከትራምፕ ክለብ 30 ማይል ሬዲየስ ውስጥ ቋሚ የሆነ የበረራ ክልከላ አድርጓል። ሄሊኮፕተሮቹ ወደ ተከለከለው ቦታ የበረሩት ፕሬዚደንት ትራምፕ በዌልስ ፓልም ቤች በሚገኘው የጎልፍ ሜዳቸው አንድ ዙር ጨዋታ ከጨረሱ በኋላ ነው ተብሏል። የአሜሪካ የአየር ኃይል ጀቶች በትላንትናው እለት በፕሬዝደንት ዶናልድ ትራምፕ የፍሎሪዳ መኖሪያ ቤት አቅራቢያ በጊዜያዊነት በተከለከለ ቦታ ሲበሩ የነበሩ ሁለት የሲቪሊያን ሄሊኮፕተሮች እንዲመለሱ ማድረጉን የሰሜን አሜሪካ ኤሮስፔስ ዲፌንስ ኃይል እዝ ባወጣው መግለጫ አስታውቋል። ይህ ጥሰት ፕሬዚደንት ዶናልድ ትራምፕ ባለፈው ጥር ወር ዋይት ሀውስ ከገቡ በኋላ የተፈጸሙ ጥሰቶች ወደ ሀያ ከፍ እንዲሉ ማድረጉን እዙ ጠቅሷል። ሄሊኮፕተሮቹ ወደ ተከለከለው ቦታ የበረሩ ፕሬዚደንት ትራምፕ በዌልስ ፓልም ቢች በሚገኘው የጎልፍ ሜዳቸው አንድ ዙር ጨዋታ ከጨረሱ በኋላ ሲሆን ኤፍ16 ጀቶች እንዲመለሱም ተደርገዋል። በተመሳሳይ ባለፈው ቅዳሜ አየር ኃይል ጀቶቹ ትራምፕ ማራላጎ በተባለው ሪዞርታቸው ከመኖሪያ ቤታቸው ወደ ጎልፍ መጫወቻ ሜዳ ካረፉ ከጥቂት ደቂቃ በኋላ የነበሩ ሄሊኮፕተሮች ተመልሰዋል ከፍተኛ የአየር ትራፊክ መጨናነቅ ባለበት ደቡብ ፍሎሪዳ ያሉ የአየር ክልል ጥሰቶች ተዋጊ ጀቶች ክልከላ እያደረጉ ቢያስገድዷቸውም የትራምፕ መራ ግብርን አለማስቀየራቸውን ወይም በደህንነታቸው ላይ ተጽዕኖ አለመፍጠራቸውን ባለሥልጣናቹ ተናግረዋል እዙ እንዳለው ከመሬት እሳት ይታይ የነበረ ቢሆንም ወዲያውኑ መጥፋቱ ጉዳት አለማድረሱን ገልጿል። የፌዴራል ባለሥልጣናት ትራምፕ በመኖሪያቸው በሚኖሩበት ወቅት ከትራምፕ ክለብ 30 ማይል ሬዴስ ውስጥ ቋሚ የሆነ የበረራ ክልከላ ተደርጓል። የአየር ክልል ጥሰቶች ጠለፋዎች የተለመዱ ቢሆኑም የክልከላ መመሪያዎችን በማይከተሉ የሲቪል አብራሪዎች ምክንያት ፕሬዚደንት ትራምፕ ስልጣን ከያዙ ወዲህ ያለው ጥሰት ደጋግሞ እየጨመረ ነው ሲሉ ሪፖርቶች ሰጥተዋል። የእዙና የአሜሪካ ሰሜን እዝ አዛዥ ጄኔራል ግሪንጎ ጎይሎት የአየር ትራፊክ ቁጥጥር መመሪያዎችን ማክበር ለበረራ ደህንነት፣ ለብሔራዊ ደህንነት እንዲሁም ለፕሬዚዳንቱ ደህንነት አስፈላጊ ነው ብለዋል። የአሜሪካ ከፍተኛ ዲፕሎማት ዩክሬን ከሩሲያ ጋር በምታደርገው ጦርነት ከፊል የተኩስ አቁም ለማድረግ ያቀረበችው ምክር ሀሳብ ተስፋ ሰጪ መሆኑን ተናግረዋል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሮቢዮ ይህንን ያሉት የአሜሪካና ና የዩክሬን ባለሥልጣናት በሳውዲ አረቢያ ተገናኝተው ከመወያየታቸው አስቀድመው ነው። ውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ሰኞ ዕለት እንደተናገሩት ይህ ብቻውን በቂ ነው እያልኩ አይደለም፣ ነገር ግን ግጭቱን ለማስቆም ማየት ያለብን አይነት ስምምነት ነው ብለዋል። ኬቭ ማክሰኞ በሚደረገው ድርድር ከሩሲያ ጋር በአየርና በባህር ላይ የተኩስ አቁም ስምምነት ለማድረግ ሀሳብ እንደምታቀርብ ይጠበቃል ሲሉ አንድ የዩክሬን ባለሥልጣን ለኤኤፍፒ ተናግረዋል። ሩሲያ ጊዜያዊ የተኩስ አቁም ሀሳብን ጊዜ ለመግዛትና የዩክሬን ወታደራዊ ውድቀትን ለመከላከል የሚደረግ ሙከራ ነው በሚል ውድቅ ማድረገዋ ይታወሳል። የዩክሬኑ ፕሬዚደንት ቭላዲሚር ዘለንስኪ በሀገራቸውና በአሜሪካ መካከል በሚደረገው ውይይት ቀጥተኛ ተሳትፎ ይኖራቸዋል ተብሎ ባይጠበቅም ከልዑል ሙሐመድ ቢን ሳልማን ጋር ለመገናኘት ሰኞ ዕለት ሳውዲ አረቢያ ገብተዋል። ዜለንስኪ ሰኞ ከሰዓት በቪዲዮ ባስተላለፉ መልእክት ላይ ነው ከውይይቱ ተግባራዊ ውጤት እንደሚመጣ ተስፋ እንዳላቸው የገለጹት። የዩክሬን አቋም ፍጹም ገንቢ እንደሚሆን ተናግረዋል። የዩክሬን ቡድን በዘለንስኪ የጽህፈት ቤት ኃላፊ አንድሪ ያርማክ፣ በሀገሪቱ የብሔራዊ ደህንነት አማካሪና በርካታ የውጭና የመከላከያ ሚኒስትሮች ይወከላል። በሩቢዮ የሚመራው ልኡክ ቡድን እንዲሁም የብሔራዊ ቡድን አማካሪው ማይክ ዋልትስ እና የመካከለኛው መስራቅ መልእክተኛ ስቲቭ ዊትኮፍ አካቷል። ሩቢዮ ሰኞ እለት ጅዳ ከመድረሳቸው በፊት ለሰላም ስምምነቱ የዩክሬን ዓላማ በግልጽ ማስቀመጥ አስፈላጊ እንደሆነም እና እና ሀገሪቱ ይህንን ለማስቆም ሩሲያን እንደሚወስኗቸው ከባድ ውሳኔዎችን ለመውሰድ ዝግጁ መሆን አለባቸው ብሏል። አክለውም ማድረግ የሚገባቸው ምንም አይነት ቅድመ ሁኔታን አላስቀመጥንም ብለዋል እኛም ምን ያህል ለመሄድ ፍቃደኞች እንደሆኑ ለማየት ለማዳመጥ ዝግጁ ነን እና ያንን ሩሲያን ከሚፈልጉን ነገር ጋር በማነጻጸር ምን ያህል ልዩነት እንዳለ ለማየት እንፈልጋለን ሁለቱ ተፋላሚ ወገኖች ሊያውቁት የሚገባው ነገር ለግጭቱ ወታደራዊ መፍትሄ የለም ያሉት ሩቢዮ ሊፈታ የሚችለው በዲፕሎማሲያዊ መንገድ መሆኑን ሁለቱም ወገኖች ሊገነዘቡት ይገባል ብለዋል። በሳውዲ የሚደረገው ይህ ውይይት የመጣው ዘለንስኪ ከሞስኮ ጋር የተኩስ አቅም ስምምነት እንዲያደርጉ ጫና እያደረጉ ባሉበትና ምንም አይነት የደህንነት ዋስትና ባልሰጡበት ወቅት ነው። ይህ ንግግር ዘለንስኪ በዋይት ሐውስ ያደረጉት ጉብኝትን በአለመግባባት ከተጠናቀቀ በኋላ የሚካሄደው የመጀመሪያው ይፋዊ ስብሰባ ነው። ከዜለንስኪ ጉብኝት በኋላ አሜሪካ ዜለንስኪ ወደ ድርድር ጠረጴዛ ለማምጣት በሚል ለኬቭ የምታደርገውን ወታደራዊ እርዳታ እንዲሁም የደህንነት መረጃ ልውውጥ ለጊዜው አቁማለች። ሩቢዮ የእርዳታ መቋረጡን ጉዳይ ከውይይቱ በኋላ ሊፈታ ይችላል የሚል እምነት እንዳላቸው ገልጸው ማክሰኞ የሚደረገው ድርድር ግን ለዚያ ቁልፍ ይሆናል ብለዋል። እገዳው የተደረገው እነሱ ለማንኛውም አይነት የሰላም ቁርጠኝነት እንዳላሳዩ ስለተሰማን ነው ያሉት ሩቢዮ፣ ይህ ከተለወጠ የእኛ አቋምም ይለወጣል ብለዋል። ፕሬዚደንት በእጃቸው ያሉትን አማራጮች ሁሉ በመጠቀም ሁለቱ ወገኖችን ወደ ድርድር ጠረጴዛ ለማምጣት ይሞክራሉ። ያኔም ይህ ጦርነት ያበቃል ብለዋል። እንደሚታወሰው የዩክሬን ወታደሮች ባለፈው ነሐሴ ወር በምስራቅ ዩክሬን ያለውን የሩሲያ ኃይልን ለማዛባትና ወደፊት ከሩሲያ ጋር በሚደረግ ድርድር እንደ መደራደሪያ ለመጠቀም በምዕራብ ሩሲያ ኩርስክ ግዛት 1300 ስኩዌር ኪሎ ሜትር ስፋት ያለው ቦታ ተቆጣጥሮ ነበር። ነገር ግን ሩሲያ የካቲት ወር አጋማሽ 800 ስኩዌር ኪሎ ሜትር የሚሆነው መልሳ መቆጣጠር የቻለች ሲሆን፣ በቅርብ ቀናትም ከበርካታ አቅጣጫዎች በተፈጸመ መልሶ ማጥቃት ደግሞ የዩክሬን የአቅርቦ መስመርና የውጪ መስመር ለመዝጋት እየተቃረበች ነው። ሮይተርስ የሩሲያን የጦር ጸሐፊ ቱ ሜጀርስን ጠቅሶ እንደዘገበው የሩሲያ ኃይሎች ኢቫሾቮስኪ መንደር ማጽዳታቸውንና በኩርክስ ግዛት ኳልድሮን በተባለች ቦታ ቢያንስ በሰባት አቅጣጫ እየቀረቡ ነው ብለዋል። ሌላኛው ታዋቂ የጦር ጸሐፊ ዩሪ የሩሲያ ግስጋሴ ፈጣን በመሆኑ ምክንያት ሁሉም መረጃዎችን ለማግኘት መቸገሩን ገልጿል። ለሩሲያ መከላከያ ሚኒስቴር ቅርብ የሆነው የጦር ጸሐፊ ራይ ባር ደግሞ የሩሲያ ኃይሎች ባለፉት ጥቂት ቀናት ውስጥ ባለፉት ሁለት ወራት ከፈጸሙት በተሻለ መልኩ በኮርክስ ግዛት ቦታ እየተቆጣጠሩ ነው ብለዋል። ሰኞ ዕለት የትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ በድርድሩ ትልቅ መሻሻል እንደሚጠብቁ ተናግረው ነበር። በሳምንቱ መጨረሻ ላይ ዘለንስኪ የማዕድን ስምምነቱን ለመፈረም ወደ አሜሪካ ይመጡ ይሆን ተብለው በፎክስ ኒውስ ለቀረበላቸው ጥያቄም፣ በእርግጠኝነት ተስፋ አለኝ። እስካሁን የሚታየው ነገር በጣም በጣም አዎንታዊ ነው ሲሉ ምላሽ ሰጥተዋል። ከዚህ ቀደም ዘለንስኪ ከአሜሪካ ጋር የማዕድን ስምምነት ለመፈረም ፈቃደኛ መሆናቸውን ተናግረው ነበር። ዊትኮፍ በሳውዲ አረቢያ በሚኖረው ውይይት ከተነሱ ጉዳዮች መካከል የዩክሬናውያን የደህንነትና የግዛት ጉዳዮች እንደሚገኙበት ተናግረዋል። አሜሪካ ዩክሬን የሚያስፈልጋትን ማንኛውም የመከላከያ የስለላ መረጃን ለማጋራት መቼም ቢሆን ሙሉ በሙሉ ዝግ አድርጋ አታውቅም ያሉ ሲሆን ትረምፕ እሁድ ዕለት ለፎክስ ኒውስ ለዩክሬን የተቋረጠውን የስለላ መረጃ ማጋራት ሲነሳ እንደሆነ ተናግረው ነበር። የዩናይትድ ስቴትስ ጠቅላይ ሚኒስትር ሰር ኬር ስታርመር ከውይይቱ በፊት ትራምፕን ማነጋገራቸው ጽህፈት ቤታቸው አስታውቋል። ጠቅላይ ሚኒስትሩ የዩናይትድ ስቴትስ እርዳታና የመረጃ ልውውጥ እንደገና እንዲጀመር የሚያስችል አዎንታዊ ውጤት እንደሚመጣ ተስፋ አደርጋለሁ ብለዋል ቃል እንደ አውሮፓውያን አቆጣጠር በ2022 የካቲት ወር ሩሲያ የዩክሬን ግዛቶችን የወረረች ሲሆን በአሁኑ ወቅትም አምስት ግዛቶችን ክሪሚያን ጨምሮ በእጇ ይገኛሉ። ዘለንስኪ የሩሲያው ፕሬዚደንት ቭላዲሚር ፑቲን ሰላምን እንደማይፈልጉና ሩሲያ በዩክሬን ላይ በጀመረችው ጦርነት ግልጽ የሆነ ሽንፈት ካላስተናገደች ሌሎች የአውሮፓ ሀገራት ታጠቃለች ሲሉ ተናግረዋል። አውሮፓውያኑ የዩክሬን አጋሮች ደግሞ ኬቭ ከሩሲያ ጋር ለመደራደር ጠንካራ ቁመና ላይ መሆን እንደሚገባትና ወደ ድርድር ጠረጴዛ እንድትገባ ግፊት ሊደረግባት እንደማይገባ ያነሳሉ። ትራምፕ በበኩላቸው ምስራቅ አውሮፓዊቷ ሀገር የሰው ኃይልና ሀብት እየመነመነ እንደሚገኝ አሳስበው ከሩሲያ ጋር ለመስማማት በፍጥነት ወደ ጠረጴዛ መምጣት እንደሚኖርባት አጽንኦት ሰጥተዋል። የአሜሪካ ባለሥልጣናት በየካቲት ወር በሳውዲ አረቢያ ሪያድ ከሩሲያ ባለሥልጣናት ጋር ተገናኝተው የሁለትዮሽ ውይይት ያደረጉ ሲሆን በዋናነት በቀድሞ ፕሬዚደንት ጆ ባይደን ይፋዊ ግንኙነት ከተቋረጠ በኋላ አጠቃላይ የስራ ግንኙነት እንደገና ለመገንባት ላይ ያተኮረ ነበር። ም ቀጣዩ የዩክሬንና አሜሪካ ውይይት በዋናነት ጦርነቱን ለማስቆም በሚችሉ ነጥቦች መካከል ያሉ ልዩነቶችን ለማጥበብ ሚና ይኖረዋል ተብሎ ይጠበቃል። ውድ የቻናላችን ተከታታዮች በዛሬው ዝግጅታችን ባደረስናችሁ መረጃ እንደተደስታችሁበትና ጠቃሚ መረጃ እንዳገኛችሁበት ተስፋ እናደርጋለን። የዛሬውን በዚያ በቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑና የሚያስተምሩ እንዲሁም ለእናንተ ይጠቅማሉ ብለን የምናስባቸው መረጃዎች ይዘን ላችሁ እንቀርባለን። ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ የደውል ምልክቷን መጫን እንዳይረሱ። በሌላ ቪዲዮ እስክንንገናኝ ድረስ ቸርቆዩ